እንዳለመከበር የሚጠላው የሚጠራው ስሜት አለብዬም አላስብም። ሴት ልጅ ደግሞ ስሜቷን ለመግለጽ ወይም በቀላሉ አንተን መጉዳት ከፈለገች እንደ መሳሪያነት የምትጠቀመው ደግሞ አንተን አለማክበር ነው። የማታከብርህን ሴት እንድታከብር ለማድረግ ምን ማድረግ አለብህ? ሴቶች ቀለል አድርገው የማያከብሩት ወይም የሚንቁት ወንድ ምን አይነት ነው? ምን አይነት ነገሮች ጀነራሊ ወንድ ልጅን ሊያስንቁት ይችላሉ በሴት ዘንድ የሚለው ነው በዛሬ ቪዲዮ ላይ የማውራው። አክችሊ ጀነራል የሰው ልጅ በተፈጥሮ ይህንን ስሜት ጭራሽ መቀበል አይችለውም። እኔ ከመሬት ተነስቼ ትንሽ ምልክት ባሳየ በአይን እንኳን የዛችን የንቀትን ምልክት ባሳየ ምትወስደውን እርምጃ ሁላችንም እናውቀዋለን። ሀይል የሚኖራት አንድ ሴት ልጅ አንተ ላይ ስሜቷ ሲቆጣጠርክ ነው ለእሷ የሰጠኸው ቦታ፣ ለእሷ ያለህ ስሜት ሲቆጣጠር፣ ዛሬ የምጠቅሳቸውን ነገሮች ላታስተውላቸው ትችላለህ እሷ ትተወኛለች፣ አጣት አለው ብትርቀኝስ፣ አሊያም ደግሞ የምታደርጋቸው ነገሮች የምትተረጉመው ጀስት በፍቅርም ሊሆን ይችላል። እንዳልኩ ፓወር ተወስዶብህ ሊሆን ስለሚችል አይንህን ከፈት አርገ ለማየት ሞክር። አንድ ሴት ልጅ በእርግጠኝነት ነው የምነግራችሁ ዛሬ የምጠቅሳቸውን ነገሮች ስላደረግ እንደ ፍርሃት ወይም አንተ ጋር እንዳሉት ምክንያቶች አይነት ነገር እሷ ጋር ሊኖር አይችልም ኖሮም አይቀርም። በተቃራኒው ግን ጀገን ብለህ እነዚህን ስታስፈጽማቸው ወይም ስታደርጋቸው እንድታከብራት ታደርጋታለህ። እንድታከብርህ ብቻ አይደለም እንድታፈቅር ታደርጋታለህ። እንድታፈቅርህ ብቻ አይደለም እውነት ለመናገር ማለት ነው። ምናልባት ፍቅር እንኳን ባይዛ የምታከብረው ሁሌም በምሳሌነት የምታነሳው ወንድ ትሆናለህ፣ ሴት ዘንድ። ስለዚህ ዛሬ የማነሳቸው ነገሮች ላይ እባካች አትላሉ፣ ልታስተውሉ ሞክሩ። እነዚህ ላይ መደራደር አያስፈልግህም። ሮማንቲክ የሆኑ ነገሮች ፍቅር ውስጥ አያቆዩም ወይም ከአንድ ሴት ጋር እድሜ ልክን አያጣብቅም። ዲብዳውን እንደ እሳተ ጎሞራ የሚፈነዳ በጣም ብዙ የምንፈልጋቸው ኢንግሪዲያንቶች አሉ እንደ ሰዎች። ስለዚህ እናስተውል። አንድ ሴት ልጅ ቀለል አድርጋ የምትንቀው ወይም እንዳታከብረው የሚያደርጋት ወንድ ልጅ ላይ ምን ስታይ ነው? ወይም ምን ሲቀበላት ነው? ከኔ ጋር እስከ መጨረሻው ቆዩ። ሀይ፣ እንዴት ናችሁ? ለማታቁኝ ወዲት ነው የምባለው። እንኳን ደህና መጣችሁ። ዶዳዋስ እዚህ ቻናል ላይ ስለኛ ሴቶች እናወራለን ከኛ ጋር የምትገቡበትን የፍቅር ህይወት ቀላል የምታደርጉበትን ሀሳቦች እናነሳለን። ታዲያ ይህንን ቻናል ሰብስክራይብ ያላርጋችሁ ልጆች ባካችሁ አርጉ። አብራችሁ ሄዶን ሙክቷን መጫን እንዳይረሳ፣ ለብዙ ወንድሞቻችን እንዲደርስ የዩቱብ አልጎሪዝም እንዲወደው የቪዲዮን ሀሳብም ላይክ ማድረግ እንዳይረሳ። አብራችሁ ቆዩ። አንደኛው ድንበርህን መጠበቅ ካልፈለግ፣ ወይም ድንበርህን አጠባበቅ ሊሆን ይችላል። ጭራሽም ላትጠብቀው ትችላለህ። ያንን ታዲያ እንዳታደርግ የሚያደርግህ በዋነኛነት ለእሷ ያለ ስሜት ነው። ያንን እንዳትረሳ። እኔ አሁን ዛሬ ነው የምታውቀኝ፣ ለምሳሌ ወይም ጓደኛ ክነኝ ልበል። እሷ የምታደርገውን ነገር ሳደርግ ብታይ አይደለም፣ አንተ ላይ አፕ ላይ ላረገው ሳደርግ እንኳን ብታይ አትታገሰኝም፣ ወይ ታስቆመኛለህ፣ ወይ ከህይወት ታስወጣኛለህ፣ ወይ የሆነ ነገር ትናገረኛለህ። የምትወዷት ሴት ጋር ስትመጣ ያፓውራችሁ ለምንድነው የሚጠፋው? የምትወዳት ሴት እኮ እንድትወድህ የሚያደርጋት ለራስ የምትሰጣቸው ነገሮች ናቸው። አንድ ሺ ጊዜ ተናግር ያለው ከነሱ ውስጥ ደግሞ በዋነኛነት ለድንበር ያለህ አቋም ነው። አቋምክ በዛው ልክ ለሰዎች ምን አይነት ማንነት እንዳለ ይነግራቸዋል። ያ ማንነት ደግሞ ናቹራሊ ፕሮሰስ የሚያደርገው ሰዎች ጋር ሄዶ በምትፈልገው መንገድ ነው። ስለዚህ እንዳልኩ ቅድም እንዳነሳሁት በዋንነት በኤግዛምፕል አጣት አለው ቀለል አድርገህ ነገሮችን ለማለፍ አሁን ከምጨቃጨቅ አሁን ከምናገራት አሁን አሁን ይሄንን እንደዚህ ብዬ በኋላ ብትሄድስ ብትሰውኝ እንደዚህ አይነት ወይም ጫን ያለም ሰበብ ሊኖርህ ይችላል። እሷ የምታደርጋቸውን ይችላል የምታሳይም የምትሰጥህን፣ የምትነግርህን ነገር የመቀበል ልምድ፣ የመከላከል ሚስማማህን፣ ማትፈልግውን፣ የማትችለውን ልክ ያልሆነን በተለይ ደግሞ አልፎ የሚመጡ ነገሮችን አቁም፣ ተይ፣ አልፈልግም ይሄ ነገር ልክ አይደለም። ግዴታክ ነው ይዘይ ማለት ነው፣ ግዴታክ ነው በቃ ማየት የሚገባትን ነገር ሴት ልጅ እንድታይ ከፈለግ፣ ከእሷ ጋር አብረ መሆን ከፈለግ፣ ወር በምትፈልገው መንገድ እንድታፈቅር ከፈለግ፣ ድንበር ላይ ቀልድ አቁም። በድንበር ወይም በስሜት ላይ አሁን ስሜትን አላደ ላይ ስሜት አለ፣ የስነ ልቦና አለ፣ የፊዚካል በወንደሪ አለ። እነዚህ ላይ ቀልድ አቁም። አሳያት ኢነርጂሽን የትም አትሄድም እንደምታስበው ወይም ያዘጋጀሃቸው ሰበቦች ወይም የምታመልጣቸው ነገሮች የሉም። ተወልደው በስታው የሆነ ቀን ግልብጥ ብለው ይመጣሉ። እንደምታስበው እሷን አንተ ጋር አያቆያትም፣ ንቀት ነው የሚያስከትልብን። እንደሆኑ ከናቀችው ወንድ ጋር ለመሄድ በጣም ፈጣን ነው የምትሆነው። ፍቅረኛ ትሁን፣ የምትወዳት ትሁን፣ ማንም ትሁን ይህንን እድል አትስጥ። ከተቀበልካት ሁሉም እያልፋለው ብለህ ወይም እሷን ከማጣ እሷ ከሚከፋት እሷ እንዲህ ከምትሆን አሊያም ደግሞ ይሄ ከጭቅጭቅም ከነገርም ከመናገርም ብለህ የምታልፋቸው ነገሮች እረፍት ስሜት ትንሽ ሲጎዳ፣ ስነ ልቦና ትንሽ ሲጎዳ፣ ፊዚካልም እኮ አይነት ህመም የሚሰጥ ድርጊቶች አሉ። እቃው ሁለተኛው ሴት ልጅ ወንድ ልጅን መናቅ የምትጀምረው ወይም የምትንቀው እንደማይተባት ወይም እንደማይለያት ሲያረጋግጥላት ነው። ያንን ስታይ ነው ያ ሲገባት ነው። ስለዚህ ልክ እንዳልሆነች ማረጋገጥ መቻል አለብህ። እንድታከብር ነው የምትፈልገው፣ እንድትጠነቀቅልህ፣ ዋጋህን እንድታይ ትፈልጋለህ። ስለዚህ ይሄንን ነገር እንድትረዳው ማድረግ መቻል አለብህ። ምንም ብታደርጊኝ የትም አልሄድም የሚለውን በቃል እኮ አይደለም እያልኩ ቅድም መጀመሪያ ላይ ያነሷቸውን ድንበርክን ከማስከበር ይጀመራል። አይ ረፊ ተይ፣ ልክ አይደለም የሚለው መናገር፣ ማስቆም፣ ምናልባት ደግሞ ለዛ ነገር ትክክለኛ የመልስ መልስ መስጠት ማለት እኮ ነው። ከዛ አካባቢ መሄድ፣ እሷን ለተወሰነ ጊዜ አለማናገር፣ ያንን ነገር ልክ እንዳልሆነ በዝምታክ መከላከል ወይም ማሳየት መግለጽ፣ ኮስተር በማለትም ጭምር ነው። ነገር ግን ይሄ አሁን ዝም ብለህ ላላ ብለህ መተው፣ ድንበርን በጣም አለመጠበቅ፣ አለማስተዋለ፣ ጉዳትን መቀበልክ ያለ እሷ መኖር እንደማትችል በራሷ ቋንቋ ይነግራታል ማለት ነው። ብዙ አይነት ሴቶች ልንኖር ይችላል። ለምንናገረው ነገር ማንጠነቀቅ፣ ለምናሳየው ነገር ማንጠነቀቅ፣ ስለ ድንበር፣ ስለ ጉዳት፣ ስለ ክብር ምንም የማይገባን ሰዎች መፈቀራችን ብቻ ነው የሚታየን። ስለዚህ አንድ ሴት ያን ስሜት ካስተናገደች በእርግጠኝነት አንተን ለምን አቀርብ ነው የምትሆነው፣ ወይም ትንቅሃለች። ሁሌም ብትወል የሚተዋት ወንድ ሊወዳት፣ ሊያፈቅራት፣ ሊናፍቃት ይችላል። ነገር ግን ከሱ አሁን እሱን ይህንን ለራሱ እነዚህ መስጠት ይችላል። ራሱን መውደድ ይችላል። በራሱ ደስተኛ መሆን ይችላል። ራሱን ከአጣ ነው የሚጎዳው። ያንን አዌር መሆን መቻል አለብህ እንጂ የእሷን ፍቅር ወይም እሷን አብሯ ለመሆን ወይም በእሷ መወደድ ምናምን ራስን ከመውደድ በልጦ ማዕቅም ሊበልጥ ሊመስልህ ይችላል። ለነሱ ያለን ስሜት ስለሆነ ፓወራቸው፣ ነገር ግን እውነት አይደለም። እሱ ነው መጋፈጥ ያለብን። ይህን ስሜት እንዲሰማት አትፍቀድላት። በባል የሚውም በጎሌ አንተ ምናልባት የዛን ያክል አስበህ ላይሆን ይችላል። ነገር ግን ነገር ሽሽት እንዳልኩ ቅድም ችግር የለውም ዛሬ ለፋት ነገ ምናምን ካል እሷ ጋር የሚዳብረው የትም አሄድም አይተወኝም ወሩ ከኔ ውጭ አይኖርም ብላ እንድታስብ ልታደርጋ ትችላለ። ግን የሚከፍልህ ንቀት ነው ባይዘ ወይ። ስለዚህ እንደዛ አይነት ስሜት እንዲሰማት የሚያደርጉ ነገሮችን በሙሉ አቮይድ አርግ። ሶስተኛው በራስ ምን ያህል እንደምትተማመን ትፈትንሃለች። ስትፈትን ያንን ፈተና ከወደቅ እመነኝ በእርግጠኝነት ነው የምልህ መናቅ ትጀምራለች። ሁለቱ ስቴፕ ያንን ያረጋግጡላታል የመጀመሪያው እንዳልኩ አቋም ከሌለክ የሊደርነት ባህሪ ከሌለክ ምን እንደማትፈልግ ምን እንደምትፈልግ የሚጎዱህን ስሜቶች ወይም የማትፈልጋቸው ነገሮች እንዴት ዲፌንስ እንደምታደርግ ታያለች እዛ እነዛ ላላካሉ ወይም ነፃነት ከተሰማት እንደፈለገች እንድትናገር እንደፈለገች እንድትሆን ነፃነት ከተሰማት ምን ይመጣል ማለት ነው ያለኔ የትም አይሄድም የሚለው ነው ስለዚህ በራሱ አያምንም አይተማመንም። ያንን አላሳየኝም። እኔ ከሌለው እንደጎደለ ይሰማዋል። ስለዚህ እንዴት ነው ማከብረው ትላለች። የነገሮች መደጋገም ወይም እንዴት ነው ሰዎችን ስትችሏቸው ወይም ስታልፏቸው ከአቅማቸው የሆነ በላይ ስትሸከሟቸው እኮ ፈርታችሁ ፈርታዋችሁ ይመስሏቸዋል። ስድብን እንኳን ማለት ዝም ስትሏቸው። ይሄ እንደዚህ አይነት ነገሮች ደግሞ እንዳልኩ እውነት አይደሉ። በራስህ ባህሪ በማንነት ምናምን ወይም በአንተ ዘንድ እውነት ሊመስል ይችላል ግን እነሱ ጋር ስፔሻሊ እውነት አይደሉ። የሚተረጎምበት ወይም ፊልም የሚደረጉበት መንገድ እንደሱ አይደለም። ስለዚህ አንዳንዴ ሴት ልጅ ፑሽ ታደርጋለች በጣም ምን ያህል እራሱን ይወዳል በራሱ ምን ያህል ይተማመናል በራሱ ምን ያህል ያምናል የሚለውን ጥግ ድረስ ይዛ የምትመጣው፣ ደግሞ ክብርህን በመንካት ነው። ክብርህን ቀጥታ ነካ አለው ሳይሆን እስካሁን የነሳቸውን ነገሮችን በማድረግ ነው። ምን ያህል ለእሷ ስሜት እንዳለህ ታጠናለች እርግጠኝነት ስሜት ሲሰማት የዛኔ መሰንዘር ትጀምራለች ዱላዎቿን ማለት ነው። የዛኔ ምን ያህል በራስ እንደምትተማመን ያለ ማንም ፍቅር መኖር እንደምትችል የስሜት ጥገኛ እንዳልሆንክ የግድ ልታሳያት ይገባል። አለበለዚያ የእሷ የስሜት ጥገኛ መሆንህን የምታረጋግጥላት፣ እስቲ ምናልባት በቃ ውፍ ከዚህ በኋላ ብላ ተተ በሁለተኛው ቀን ስትናፍቅ የምትደውል ከሆነ በቃኛ፣ አልፈልግም፣ ከዚህ በኋላ ላይሽ ራሱ አልፈልግም፣ እንደዚህ የምታደርጊ ከሆነ የግንኙነት ይብቃ ኦር ከዚህ በኋላ እንደዚህ አይነት ባህሪ የምታሳየኝ ከሆነ ድጋሚ እንደምወዳት አላሳያትም፣ አልጠቀኝም፣ እሷ ጋር አልደርስም ብለህ ለራስህም ቃል ገብተህ ያለ እራስህ ዲሲፕሊን መሆን በራሱ እኮ አንዱ በራስህ መተማመን ደግ። በማግስቱ ወይ በሁለተኛ ወይ በሳምንት ከወር በኋላ በጣም ምን ይናፍቀችኝ ልትል ትችላለህ። የመጨ ሁለተኛው ደግሞ እልህ ሊመጣም ይችላል ማን ከማን በልጣ ነው ብለህ እስቲል። ግን እሷ ጋር የሚወስድህ ከሆነ በእሷ ዘንድ በራስህ እንደማታምንም እንደማትተማመን፣ ያለ እሷ ጎዶሎ እንደሆንክ፣ የእሷ ጥር ስሜት ጥገኛ እንደሆንክ ታሳምናታለህ ታዲያ እንድታከብር ትጠብቃለህ በፍጹም ስለዚህ የግዴታ እነዚህን የስሜት መቆጣጠርን ባህሪ አዌርን መሆን በራሳችን ላይ ራሳችንን ምን ያህል እንደምናምነው እንደምንወደው እርግጠኛ መሆን አለብን ከሆኑ ሰዎች ጋር ፍቅርን ሼር ከማድረጋችን በፊት በፍቅር ብቻ ወይም ሮማንቲክ በመሆን አንድ ህይወት ውስጥ አይቆይም ቤዚክሊ መሰረታዊ የሆኑ ከውስጣችን የምንፈልጋቸው ነገሮች አሉ ከእነሱ ውስጥ ደግሞ አንደኛ ወንድ ልጅ ክብሩ ነው በክብርህ እንዳትደራደር በጣም ልታምን ይገባል። በራስ በራስ እንድታምን ከሚያደርጉ ነገሮች ውስጥ ደግሞ በዋነኛነት በራስ እንዳትተማመን ያደረገ ለእሷ ያለ ስሜት ነው። ከሱ ጋር ዲል ማድረግ መቻል አለብህ። በሆነ ወይ የመጀመሪያውን እኔ እንደ እህት የምነግርህ ማረጋገጫው ምን እንደሆነ ታውቃለህ? ራስህን ካላከበርክ ወይም በራስ ካልተማመንክ እሷ እንድትወድህ ማድረግ አትችልም፣ ወይም እሷን ህይወት ውስጥ ማቆየት አትችልም። እሷን ህይወት ውስጥ አክብራክ እንድትቆይ ማድረግ የምትችላል በራስ ያመንከውን ነገር ስታደርግ ምን ያህል በራስ እንደምትተማመን ያለ ሷ፣ ኦኬ ወይም ለሷ ባለ ስሜት እስረኛ እንዳልኩ የሷ የስሜት ጥገኛ እንዳለው ስታረጋግጥላት ብቻ ነው ለሴት ልጅ ቃል ገባላለሁ። አምስተኛውና የመጨረሻው ሴት ልጅ ንቀት የምትጀምረው ንቀቷን ማሳየት የምትጀምረው አለማክበር የምትጀምረው ስትደብራት ነው። ፍቅረኛ ሆነች የማትፈልግ ሴት ስትሆን ቀለል አድርጋ ትንቃለች። ስለዚህ እንዳትንቀኝ ለማድረግ እንድታከብረኝ ለማድረግ ምን ማድረግ አለብን እወቅ። ማወቅ አለብ፣ ድርጊቶቿ እያንዳንዱ ላንተ የሰጠችህን ቦታ እያሳየዋል። ከነሱ ውስጥ ደግሞ አንዱ ይህ ነው፣ አለማክበር ነው። ካላከበረች ኦፊሻሊ እሷ ህይወት ውስጥ የተሰጠህ ቦታ ግልጽ ነው፣ የፍቅር አይደለም። የምናፈቅራቸውን የምንወዳቸውን ታው ፍቅርና መውደድ እንድታከብርህ አላደረካትም፣ የሆነ ነገር አለ ማለት ነው ወይ በጣም ትለምናታለህ፣ በጣም ታሳድዳታለህ፣ በጣም እንደምትወዳት ትነግራታለህ። በቃ ሁሌም በቃ ስራ እሷ እስክትመስል ድረስ የሆነ ነገር ያሳያት ነገር አለ፣ ጥብቅ ብለህባት ሊሆን ይችላል። በተመሳሳይ ደግሞ ፍቅርን የምትገልጽበት መንገድም እንደዛው ፍቅረኛ ክመሆን፣ አሁን ቅድም እንዳልኩ አልሰማም በምትልሳት ወይም እንድትቀይረው ወይ እንድታስተካከለው የምትፈልገው ነገር ስትነግርህ አሊያም ራስ ላይ ያለክ ነገር ችላ ማለት ከሆነ ባውንደሪ ከሌለ በቃ ፋክተሮቹ ናቸው እስካሁን ያነሳኋቸው። በእነዚህ ምክንያት ልደብራ ትችላለች። ድብርቷን ደግሞ የምትገልጽበት ዋነኛውም ምክንያቷ ላንተ ያላትን ስሜት ከምትገልጽበት መንገድ አንዱ ነው። ስለዚህ ተወኝ፣ አልፈልግህ፣ ምራቀኝ ላትልህ ትችላለች። በዛው ልክ ስለምንወዳቸው አቴንሽኖቹ ነገር ግን እንደምታሰበው ልታከብረ፣ ልትወደ ፍቅር መግለጫ መንገዶች አንድ ሺ ያሉ ገልጫቸዋለሁ፣ እኔ ቻናል ላይ ራሱ በዛ መንገድ እንኳን ካልሆነልህ ቆፍጠን በማለት በብዙ መንገድ ልመና እስክትደብራ እስክታሰልቻ ድረስ ማሳደድ፣ ፍቅርን ለማሳየት መጋጋጥ፣ ያልሆንከውን መሆን ውጤት የማይሰጡ ፋክቶች ናቸው። እንደዚህ አይነት ነገሮችን አድርገ ውጤት ካገኘ ከማትወድ ሴት ብቻ ነው እንደዚህ አይነት ውጤት የምታገኘው ኦር የምትቀበለው ነገር ካላት ሴት ተወደኛለች፣ ወይም በፍቅር አይን ታኛለች ብለህ እንደዚህ አይነቶችን ስታይል ይዘህ ሄደ ኪሳራ ነው። እንዳልኩ ድብርት፣ ዲስሪስፔክት መደረግ ነው የሚጠብቅህ ስለዚህ አንድ ሴት የማታከብረው ወይም ክብር የሌላት ለደበራት የፍቅር ስሜት ለሌላት ወንድ ነው። የፍቅር ስሜትን ክሬት እንዳታደርግ ወይም ደብርህኝ ያልተወኝ እንዳትል የሚያደርጋት የምታሳያት ነገሮች ስለሆነ እስኪፈተሽ አድርገው ቆመ። አምስተኛውና የመጨረሻው ሴት ልጅ ንቀት የምትጀምረው ንቀቷን ማሳየት የምትጀምረው አለማክበር የምትጀምረው ስትደብራት ነው። ፍቅረኛ ከሆነች የማትፈልገ ሴት ስትሆን ቀለል አድርጋ ትነቃለች። ስለዚህ እንዳትንቀኝ ለማድረግ እንድታከብረኝ ለማድረግ ምን ማድረግ አለብን እወቅ ማወቅ አለብን። ድርጊቶቿ እያንዳንዱ ላንተ የሰጠችህን ቦታ እያሳዩዋል። ከነሱ ውስጥ ደግሞ አንዱ ይህ ነው፣ አለማክበር ነው። ካላከበረች ኦፊሻሊ እሷ ህይወት ውስጥ የተሰጠህ ቦታ ግልጽ ነው። የፍቅር አይደለም። የምናፈቅራቸውን የምንወዳቸውን ታው ፍቅርና መውደድ እንድታከብርህ አላደረካትም የሆነ ነገር አለ ማለት ነው። ወይ በጣም ትለምናታለህ፣ በጣም ታሳድዳታለህ፣ በጣም እንደምትወዳት ትነግራታለህ። በቃ ሁሌም በቃ ስራ እሷ እስክትመስል ድረስ የሆነ ነገር ያሳየሀት ነገር አለ። ጥብቅ ብለህባት ሊሆን ይችላል። በተመሳሳይ ደግሞ ፍቅርን የምትገልጽበት መንገድም እንደዛው ፍቅረኛ ከመሆን አሁን ቅድም እንዳልኩ አልሰማም በምትልሳት ወይም እንድትቀይረው ወይም እንድታስተካክለው የምትፈልገው ነገር ስትነግርህ አሊያም ራስ ላይ ያለክ ነገር ችላ ማለት ከሆነ ባውንደሪ ከሌለ በቃ ፋክተሮቹ ናቸው እስካሁን ያነሷቸው። በእነዚህ ምክንያት ልትደብርህ ትችላለች። ድብርቷን ደግሞ የምትገልጽበት ዋነኛውም ምክንያቷ ለአንተ ያላትን ስሜት ከምትገልጽበት መንገድ አንዱ ነው። ስለዚህ ተወኝ አልፈልግህም፣ ምራቀኝ ላትልህ ትችላለች። በዛው ልክ ስለምንወዳቸው አቴንሽኖቹ ነገር ግን እንደምታሰው ልታከብረ ልትወዳቸው ፍቅር መግለጫ መንገዶች አንድ ሺ ያሉ ገልጫቸዋለሁ እኔ ቻናል ላይ ራሱ በዛ መንገድ እንኳን ካልሆነልህ ቆፍጠን በማለት በብዙ መንገድ ልመና እስክትደብራ እስክትደብራ እስክታሰለቻ ድረስ ማሳደድ፣ ፍቅርን ለማሳየት መጋጋጥ፣ ያልሆንከውን መሆን ውጤት የማይሰጡ ፋክቶች ናቸው። እንደዚህ አይነት ነገሮችን አድርገው ውጤት ካገኘ ከማትወድ ሴት ብቻ ነው እንደዚህ አይነት ውጤት የምታገኘው ኦር የምትቀበለው ነገር ካላት ሴት ተወደኛለች ወይም በፍቅር አይን ታኛለች ብለህ እንደዚህ አይነቶችን ስታይል ይዘህ ሄደህ ኪሳራ ነው፣ እንዳልኩ ድብርት፣ ዲስሪስፔክት መደረግ ነው የሚጠብቅህ ስለዚህ አንድ ሴት የማታከብረው ወይም ክብር የሌላት ለደበራት የፍቅር ስሜት ለሌላት ወንድ ነው። የፍቅር ስሜትን ክሬት እንዳታደርግ ወይም ደብረህኛል ተወኝ እንዳትል የሚያደርጋት የምታሳያት ነገሮች ስለሆነ እስቲ ፈተሽ አርገው። ሐሳቤ እንደምትወዱት እንደሚሰራ ከተገበራችሁት አልጠራጠርም። እንደምትማሩበትም እንደምትማሩበት ለእኔ በላይ ካሳውቀኝ። ከወደዳችሁት፣ ጠቅሟል ካላችሁ ሼር አድርጉ ለሌሎች። በሌላ ቪዲዮ በሌላ ሃሳብ ትመልሽ እስክመጣች ሰላም፣ ስላምኑልኝ።